ቤተሰብ በአዲስ ነገር እና ደስ በሚል ነገር መጥቻለሁ። የምስራች ምስር ቢ በሉኝ። እኔ በጣም ደስ ብሎኛል። ጨረቃዎቹ ዛሬ በመከታው ቤት ይመጣሉ። ፎቶ ተለቋል፣ ቪዲዮ ደግሞ ማታ ይለቀቃል። ደስ ያለ ነገር ቤተሰቦች፣ የተሰጣቸው ጊፍት ሳየው እንዴት ደስ እንዳለኝ ይመስለኛል። ለሀይምና ለቡራ ለመጀመሪያ ጊዜ ይመስለኛል ይሄ ግፍት የተሰጠው። በእርግጥ ተሰቷቸው ይሆናል፣ ግን በስማቸው የተሰራ ሀብል ሲሰጣቸው ወይ ረስቼዋለሁ ወይ አላስታውስም። ቤተሰብ የምታስታውሱ ካላችሁ ንገሩኝ ግን እኔ ብዙ ጊዜ ፍጼ የሀይሚና የቡራ መከታ ነው። ሁለቱንም በኩል አይን ነው የሚያቸው። ምንም እንኳን የቡራ ወንድም ቢሆንም ሀይሜንም ልክ እንደ እህቱ ነው የሚንከባከባት የሚያታ አዳላም ብዙ ጊዜ ነው እንደዛምለውኝና ዛሬ ሀይሚና ቡራ የሚል የአንገት ሀብል ለሁለቱም ሀብል ሳይሆን ብር ይመስለኛል። ቤተሰቦች ለቡራም ለሀይሚም ተመሳሳይ ሲያምር ደግሞ ቤተሰብ ሳይሆን እንዴት እንደደነገጥኩኝ እንዴት ደስ እንዳለኝ እና ዛሬ ጨረቃዎቹ የሚመጡት በመከታው ቤት ነው። መከታው ፍጼ ነው ታውቃላችሁ። ፍጼ እኔ በሙሉ ልቤ ነው የምተማመንበት። በቃ ለቡራም ለሀይቢም አያዳላም፣ እኩል በአንድ አይን ነው የሚያቸው። ምርጥ ጓደኛ፣ ምርጥ ወንድም፣ ምርጥ መከታ። በቃ ምንም ያለማጋነን ማለት ነው ቤተሰብና ፎቶውን ለቋል። ቪዲዮ ደግሞ ማታ ይለቀቃል። ነገር ግን የጊፍቱ ነገር እንዴት እንዳስደሰተኝ የምሬ ነው የምላቸው። ዛሬ ደስ የሚል ቀን ነው ለእኔ። ለምን ከጠዋት ጀምሮ ሀይሚን እያየዋት ነበረ። ማታ አካባቢ ደግሞ ጊፍታቸውን ሳይ ኦማይ ጋድ፣ ሁለቱም አንገታቸው ላይ አድርገውት ኤች እና ቢ፣ ቡራና ሀይሚ ማለት ነው። ኤች እና ቢ፣ ኤች እና ቢ፣ ሁለቱም አንገታቸው ላይ ያለውኝ እና እኔ ይህን ነገር በጣም ነበረ መመኘው። ኢቨን እንኳን እኔ ራሴ ባደርገው ብዬ የምመኘው ነገር ነው። ሁለቱም የራሳቸው ስም ማለት የሁለቱ ስም ባንድ ላይ ተደርጎ ለሀይሚና ለቡራ። እኔ ከዚህ በፊት ሲሰጣችሁ አላየውም። ያያችሁ ካላችሁ ወይንም መረሰቸው ከሆነ ኮሚኒቲ ላይ አስታውሱኝ እና ብቻ በአጠቃላይ በጣም ደስ ብሎኛል። ቤተሰብ ፕላስ የጨረቃ ፋሚሎች እንኳን ደስ አላችሁ። የምር አንዳንድ ጊዜ እንደዚህ ቁም ነገር ሳይ እንዴት እንደምደሰት እናንተ አታውቁም። በጣም ደስ የሚል ማለት ከወሬ በዘለለ ማለት ይሄ ቁም ነገር አለው። ትልቅ ትርጉም አለው። የችናቢ ሀይሚም ቡራም አንገታቸው ላይ ሲሆን ትልቅ ትርጉም አለው። ለሚያየው ሰው እንኳን የሆነ በሌላ አንግል ለሚያይ ሰው እንኳን ልክ ስማቸውን አንገታቸው ላይ ሲያይ እንዴት ደስ እንደሚል ከዚህ በፊት ታስታውሳላችሁ፣ ቡራ እጁ ላይ ቀለበት ነበር እና ሀይሚ ሲጠይቀው የሚመጡ ሰዎችን ይመልሳል። ያ ነገር ደግሞ ደስ ስለሚላይ ቀለበቱን አረገዋለሁ ሲል ነበር እና ከእንቅፋት ያድነኛል ሁላ ሲል ነበረ። ይሄ ማለት ሰዎች ወደ እሱ ለመምጣት ለመቅረብ ወይም በሆነ ነገር ለመግባት ሲፈልጉ የእጁን ቀለበት ይመለከታሉ። አሁን ደግሞ የአንገቱን ስም ሲመለከቱ አስባችሁታል? የሚሰጠው ኮንፊደንስ የሚሰጠው ስሜት በጣም ነው የሚያስደስተውኝ እና በጤ በጣም ነው የምናመሰግነው ወንድም ዓለም በቃ መከታቸው ማለት ከጓደኛ በላይ ነው። አንዳንድ ጓደኛ እና ቀለን በዙሪያቸው ያሉ ምን እንደሚያረጉ የሚያስመስሉ ሰዎች አሉ። እና ቀለን ግን ከልብ ሲሆን፣ እንደዚ አይነት ጓደኛ ደግሞ ክብር እንሰጣለን። የምሬድ ነው የምላችሁ። ቪዲዮ እንግዲህ ማታ አብረን የምናየው ይሆናል። ቤተሰብ፣ እንደኔ ደስ ያላችሁ ላይክ፣ ሼር እያረጋችሁ ቪዲዮዬን አሳዩ ማለት ነው። በላይክ አሳዩኝ። በባይ ለማን ነው?